ጤና ይስጥልኝ፣ እንደምንዋላችሁ፣ ተመልካቾቻችን ሰባት ሰዓት ሆናል። ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የሰዓቱን ዜናዎች ይዘን ቀርበናል። አርዕስተ ዜና አስቀድማለሁ። በአዲስ አበባ የመኖሪያ ቤት ችግሮችን ለመፍታት ከተቀመጡ የቀበሌና የጋራ መኖሪያ ቤቶች ባሻገር ክፍለ ከተሞች በተመጣጣኝ ዋጋ ለህብረተሰቡ የመኖሪያ ቤት ሊያቀርቡ እንደሚገባ ከንቲባ ድሪባ ኩማ ገለጹ። ከሰዓቱ ዜናዎች ጋር አልጋነሽ ተካ ነኝ። የጋምቤላ ክልል ምክር ቤት በቀሪ የበጀት አመቱ ወራት ለ50 ሺህ ዜጎች የስራ ዕድል ለመፍጠር እንደሚሰራ የሚያስችል አቅጣጫ በማስቀመጥ ተጠናቀቀ። ምክር ቤቱ የተለያዩ ሹመቶችንም አጽድቋል። ዮናስ ካሳ ዝርዝራለሁ። የጋምቤላ ክልል ምክር ቤት ሁለተኛ ዙር አራተኛ መደበኛ ጉባኤ ለሁለት ቀናት በነበረው ውሎ የክልሉን የሁለተኛው እድገትና ትራንስፎርሜሽን እቅድ አፈጻጸምና የበጀት ዓመቱን ቀሪ ጊዜያት የስራ እቅድ መርምሮ አጽድቋል። ክልሉ በበጀት ዓመቱ ቀሪ ጊዜያት በመደበኛና በመንግስት ግዙፍ ፕሮጀክቶች እንዲሁም በጥቃቅና አነስተኛ ኢንተርፕራይዞች ከ50 ሺ በላይ ለሚሆኑ ነዋሪዎች የስራ እድል ለመፍጠር እንደሚሰራ አስታውቋል። በቀጥታ የግድያ ወንጀል የተጠረጠሩ የሁለት ምክር ቤት አባላትን ያለመከሰስ መብት ያነሳው ምክር ቤቱ በክልል ቢሮ ኃላፊነት የተሰየሙ ሰባት የስራ ኃላፊዎችን ሹመት መርምሮ አጽድቋል። በዚህም መሰረት የክልሉ ትምህርት ቢሮ፣ የክልሉ ጸጥታና አስተዳደር ቢሮ፣ የክልሉ ኮንስትራክሽን ቢሮ፣ የፍትህ ቢሮ፣ ትምህርት ቴክኒክና ሙያ ስልጠና ቢሮ፣ የክልሉ ንግድና የኢንዱስትሪ ልማት ቢሮ፣ የመንግስት ኮሚኒኬሽን ጉዳዮች ቢሮ በሽግሽግ ኃላፊ ተሰይሞላቸዋል። በክልሉ ርዕሰ መስተዳድር አቅራቢነት የተጠቆሙትን የክልሉ ዋና ኦዲተር ምክትል ጀኔራልን ሹመት ያጸደቀው ምክር ቤቱ የሁለት ዳኞችን ሹመት በማንሳት አዳዲስ ዳኞችን ሰይሟል። በክልሉ ርዕሰ መስተዳድር ጋምቤላ ከተማ ለሁለት ቀናት ሲካሄድ የቆየው የክልሉ ምክር ቤት ሁለተኛ ዙር አራተኛ መደበኛ ጉባኤ ትናንት ማምሻውን ተጠናቋል። ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ለተጠናቀረው ዘገባ ዮናስ ካሳነኝ ጋምቤላ። በአማራ ክልል ምርትና ምርታማነትን በማሳደግ ሴቶች የነበራቸው ሚና ከፍተኛ መሆኑን የክልሉ ሴቶችና ሕጻናት ጉዳይ ቢሮ ገለጸ። በክልሉ የሴቶች የንቅናቄ ኮንፈረንስ ተካሂዷል። ከባህር ዳር ከተማ አስተዳደር የመንግስት ኮሚኒኬሽን ጉዳዮች ለደረሰን ዘገባ ፌቨን ተሾመ። በባህር ዳር ከተማ በተካሄደው የአማራ ክልል የሴቶች ንቅናቄ ኮንፈረንስ ላይ የክልሉ ሕጻናትና ሴቶች ጉዳይ ቢሮ ኃላፊ ወይዘሮ ፋንታየ ጥበቡ እንዳሉት ባለፉት ተከታታይ ዓመታት የሴቶችን ተጠቃሚነትና ተሳታፊነት ለማጎልበት በተሰሩ ስራዎች በርካታ ውጤቶች ተመዝግበዋል። የክልሉ ሴቶች በግብርናው ዘርፍ ያላቸው ተሳትፎና ያስመዘገቡት ኢኮኖሚያዊ ለውጥም የዚህ ማሳያ ነው ብለዋል። ለክልላችን አርሶ አደር ሴቶች የኢኮኖሚ አቅም የሆነውን መሬት የመጠቀም መብት በመረጋገጡ የክልላችን አርሶአደር ሴቶች በግብርናው ክፍለ ኢኮኖሚ ያላቸውን ተሳትፎና ተጠቃሚነት ለማሳደግ ጥረት ተደርጓል። በሂደቱም የሴቶችን የኢኮኖሚ ተጠቃሚነት ለማሳደግ ተችሏል። የአማራ ክልል ርዕሰ መስተዳደር አቶ ገዱ እንዳርጋቸው በክልሉ የሴቶችን ተጠቃሚነት በማሳደግ በኩል አበረታች ውጤቶች ቢመዘገቡም የአመራርነትና የውሳኔ ሰጭነት ሚናቸውን ይበልጥ ለማጎልበት አሁንም በትኩረት መሰራት እንዳለበት ተናግረዋል። ኮንፈረንሱም ለዚህ ከፍተኛ አስተዋጽኦ ይኖራል ነው ያሉት። በተደራጀ መንገድ ሴቶች እንዲንቀሳቀሱና በአመራር ደረጃ ያሉ ሴቶችም በጠቅላላ በህብረተሰቡ ደረጃ ያሉ ሴቶችም የሚጠበቅባቸውን ኃላፊነት እንዲወጡ፣ ሌሎች የመንግስትና የድርጅት አካላት ደግሞ የደጋፊነት ሚናቸውን በብቃት እንዲወጡ በጋራ ተመካክረን የጋራ ቃል ኪዳን አስረን በክልላችን የተደራጀ የሴቶች ንቅናቄ በልማት፣ በሰላም በዲሞክራሲ ግንባታ እንዲኖር ለማድረግ ቃል የምንገባበት ነው። ተሳታፊዎች በበኩላቸው በክልሉ በማህበራዊ ኢኮኖሚያዊና ፖለቲካዊ ዘርፎች የሴቶች ተሳትፎና ተጠቃሚነት እያደገ መምጣቱን ተናግረዋል። በሁሉም ዘርፍ ማለት ይቻላል በኢኮኖሚውም፣ በፖለቲካውም ተጠቃሚ በመልካም አስተዳደሩም ተጠቃሚ እየሆኑ የመጡበት ሂደት ነው ያለው። በርካታ ለውጦችም ተመዝግበዋል። ድሮውንም ሴቶች ጠንካሮች ነን መሰረቱ ይህን ነጻነትና ይህንን ሁኔታ ስላጣን እንጂ አስተምሮ አውጥቶ ከሊት ለዚህ ትበቃለች የሚለናተን እንጂ ሴቶች በመሰረቱ ጠንካሮች ነን። በክልሉ ሁለንተና የልማት እንቅስቃሴዎች ላይ የሚያደርጉትን አስተዋጽኦ አጠናክረው እንደሚቀጥሉም ገልጸዋል። በአዲስ አበባ የመኖሪያ ቤት ችግሮችን ለመፍታት ከተቀመጡ የቀበሌና የጋራ መኖሪያ ቤቶች ባሻገር ክፍለ ከተሞች በተመጣጣኝ ዋጋ ለሕብረተሰቡ የመኖሪያ ቤት ሊያቀርቡ እንደሚገባ ከንቲባ ድሪባ ኩማ ገለጹ። ክፍለ ከተሞቹ በአንድ ወር ውስጥ የመልካም አስተዳደር ችግሮችን ለመፍታት ባከናውኗቸው ተግባራት ላይ ውይይት ተካሂዷል። የአዲስ አበባ ኮሚኒኬሽን ጉዳዮች ቢሮ ያደረሰንን ዘገባ ተስፋዬ አባተ እንደሚከተለው ያቀርበዋል። በአዲስ አበባ ከተማ አስተዳደር ስር የሚገኙ ክፍለ ከተሞች የሚታዩባቸውን የመልካም አስተዳደር ችግሮች ለመፍታት የተለያዩ ተግባራትን እያከናወኑ ይገኛሉ። ክፍለ ከተሞቹ በአንድ ወር ውስጥ ያከናወኗቸውን የመልካም አስተዳደር ተግባራት የገመገመ መድረክም ተካሂዷል። በመድረኩ ላይ በወሩ የተደረገው ጥረት የሚበረታታ ቢሆንም ከሚስተዋልባቸው ችግር አንጻር በርካታ ተግባራት ይጠበቅባቸዋል ተብሏል። በተለይም በመሬት በንግድ፣ በጤናና በመንገድ የሚታዩ የመልካም አስተዳደር ችግሮችን ለመፍታት በትኩረት ሊሰራ እንደሚገባ ተገልጿል። የህብረተሰብ ተሳትፎና በየደረጃው ያለውን የስነምግባር ችግር የክራይ ሰብሳቢነት ችግር በማጋለጥ እና ከኛ ጋር ሆኖ እርምጃ እንዲወሰድ ከማድረግ አኳያ የቀረበው ሪፖርት ይህንን አዲኩዌትሊ አይገልጽም ማለት ነው። ስለዚህ እሱ በሚቀጥለው ጊዜ መስተካከል ይኖርበታል። በመልሶ ማልማት በኩል የሚታዩ ችግሮችን ለመፍታት በጥናት የተመሰረተ ስራ መስራት እንደሚገባና ዜጎች በልማት ሲነሱ ከበፊቱ የተሻለ ኑሮ ሊያገኙ እንደሚገባም ከንቲባ ድሪባ ኩማም አመልክቷል። የኅብረተሰቡን የቤት ችግር ለመፍታትም ክፍለ ከተሞች መስራት አለባቸው ብለዋል። የቀበሌ ቤት እያለቀ ነው ያለው የቤት ጥያቄ እየጨመረ ነው ያለው ኮንዶሚኒየም ብቻ ይህንን አይመልስም። ክፍለ ከተማ ይህን አድሬስ ማድረግ ይችላል። ባይዘወይ በየአመቱ የተወሰነ ገንዘብ ተመድቦ ልክ ሌላ ፕሮጀክት እንደምንሰራው እየሰራን ዜጎች በተመጣጠነ ዋጋ ብዙ ወጪ የሌለበት ቤት በክራይ የሚያገኙበት ሁኔታ ለምን አናደርግም ነው? የቤት ስቶካችንን እየጨመር እንሄዳል። የድሃውን ችግር እየቀረፍን እንሄዳል። የመልካም አስተዳደር ችግር ያለባቸውና ህብረተሰቡን የበደሉ ፈጻሚዎች ተጠያቂ በማድረግ በኩልም ሊሰራበት ይገባል ተብሏል። ተገልጋይ ህብረተሰብ የበደሉ ችግር የፈጠሩ ክራይሰሳንቱ የገቡ ፈጻሚዎች ለህግ ማቅረብ አለብን። በዲሲፕሊን የሚጠይቅ ደግሞ ችግር ያለባቸው ዲሲፕሊን ጠይቁ ማድረግ አለብን። ሰራተኛው እነዚህ በዲሲፕሊን ይጠይቃሉ በህግ ይጠይቃሉ ብለው ራሱ ታግሎ የለያቸው ሰራተኞች ወደ ሲስተሙ ወደ ህጉ አይደለም እየቀረበ ያለው። ስለዚህ በዚህ በኩልም የተጠያቂነት ስርዓት በተግባር ማረጋገጥ ይኖርብናል። የአዲስ አበባ ከተማ አስተዳደር በበጀት ዓመቱ በርካታ ችግሮችን ለይቶ ለመፍታት ወደ ተግባር መግባቱን የዘገበው የከተማው መንግስት ኮሚኒኬሽን ቢሮ ነው። የመንግስት አገልግሎትን ለተገልጋዮች ቀልጣፋና ውጤታማ ለማድረግ የሰው ሀብት ስራ አመራር ህጎች ተፈጻሚነታቸውን በማረጋገጥ የአሰራር ስርዓቱን የተሻለ ማድረግ እንደሚገባ ተገለጸ። የፐብሊክ ሰርቪስና የሰው ሀብት ልማት ሚኒስቴር ከተለያዩ የመንግስት ተቋማት ጋር በአሰራር ስርዓት ዙሪያ ውይይት አድርገዋል። ኮሰን ብርሃኑ መንግስት የሚከተላቸውን ፖሊሲዎችና የአቅጣጫ አፈጻጸሞች በተገቢው መንገድ ህግን የተከተለና የተቋማትን ዓላማ ያገናዘበ ሊሆን የሚችለው ያለውን የሰው ሀብት ኃይል ከአሰራር ስርዓት ጋር ማቀናጀት ሲቻል ነው ያሉት የፐብሊክ ሰርቪስና የሰው ሀብት ልማት ሚኒስትሩ አቶ ታገሰ ጫፉ ናቸው። የሚኒስቴር መስሪያ ቤቱ ከፌዴራል የመንግስት ከፍተኛ ትምህርት ተቋማትና ከሰው ሀብት ስራ አመራር ኃላፊዎች ጋር በተለያዩ ርዕሰ ጉዳዮች መክሯል። በመድረኩ የተቋማቱ የሰው ሀብት ስራ ኃላፊዎች በዘርፉ አሉ የሚሏቸውን ችግሮች አንስተዋል። ህጉ መጠበቅ አለበት ብዬ ካልኩኝ ከላይ የሚመጣው አመራር የሚሰራውን ነገሮች እንዲህ አይደለም ብዬ ብል ከላይ የሚመጡ ጫናዎች ኃይለኞች ናቸው፣ ልንወጣ የማንችልናቸው ነገሮች ናቸው በብዛት ሁማ ሪሶርስ እዛ ጋር እንደ ሰብአዊ መብት ተከራካሪ የሚታይበት ጉዳዮች ስላሉ እነዚህ ነገሮች እንዴት ነው ማስታረቅ የምንችለው? ከሀብት ሁሉ በላይ ደግሞ ያለው ሀብት የሰው ሀብት ነው። የሰው ሀብት ላይ በሚደረግ ጥሰት ላይ ስትሪክት የሆነ አቋም መያዝ ይጠይቃል። በቀጣይ ግን የዚህ አይነት ጥሰቶች ሲፈጸሙ ኃላፊዎቹ ቀጥታ ይህን የፈጸመው ሰው እንዲጠየቅ ማድረግ አለብን፣ ነው መስራት ያለብን በምን መንገድ ነው? ሜሪትን አሰራር ወጥ በሆነ መንገድ ባህር ዳር ዩኒቨርሲቲ ሌላ፣ ጎንደር ዩኒቨርሲቲ ሌላ፣ ቡሌ ወራ ሌላ ልንሰራ አይገባም። ዩኒቨርሲቲዎች የተለያየ መዋቅር አላቸው፣ የተለያየ አድራየት አላቸው ብላቸው አንስታቸዋል። ትክክል ነው። አሁን ስታንዳርዳጅ እናደርግ የምንለው እሱን እኮ ነው፣ የአድራይት ስታንዳርድ የደረጃዎች ስታንዳርድ ሴት እናደርጋለን። ስለዚህ እንድናበብ ነው የምናደርገው። አሁን ከዩኒቨርሲቲ ዩኒቨርሲቲ ያለው ምንም አትጠራጥሩ የሚናበብ ነው የሚሆነው። ከዚህ በኋላ ዩኒቨርሲቲዎች በጣም እየበዙ ነው አሁን ቁጥራቸው። እንደገና ፌዴራል ተቋማት ደግሞ በጣም ብዙ ናቸው። መቶ ሰማንያ አካባቢ ነው የተባለው ቅድም አሁን ፐብሊክ ሰርቪስ እና የሰው ሀብት ልማት ሚኒስተር እነዚህን ተቋማት ተደራሽ ለማድረግ ተደራሽ ለማድረግ ምን ያህል በሰው ሀብት በሚያስፈልጉ ግብአቶች ምን ያህል ራሱን ያደራጀ፣ ይህን ትምህርት ሚኒስቴር በተደጋጋሚ ለከፍታ ትምህርት ተቋማት መመሪያ አስተላልፈዋል። ትምህርት ሚኒስቴር ሳይናገር ሃርሞናይዝ ሳይደረግ ካሪክሊም ሃርሞናይዜሽን ስራ ተሰርቷል። በዛች መልኩ ካልሆነ በስተቀር በፍጹም በየቦታው እንደፈቀደ መፈጸም የለበትም። በተጨማሪም የተሟላ የሰው ሀብት ረቂቅ ፖሊሲ ሰነድ በቅርብ ተግባራዊ ለማድረግ እየተንቀሳቀሱ መሆኑን የፐብሊክ ሰርቪስና የሰው ሀብት ልማት ሚኒስትሩ አቶ ታገሰ ጫፎ ገልጸዋል። ሀገር በቀል ስራ ተቋራጮችና አማካሪዎችን ለመደገፍ የተደራጀ የአቅም ግንባታ ፕሮግራም እያዘጋጀ መሆኑን የኮንስትራክሽን ሚኒስቴር አስታወቀ። ፕሮግራሙ የተቋራጮችና አማካሪ ድርጅቶችን የአቅምና የገንዘብ እንዲሁም በግንባታው ዘርፍ የሚስተዋሉ የጥራት፣ የፍጥነትና ብክነት ችግሮችን በዘላቂነት ለመፍታት የሚያስችል ነው። ዘገባው የኢዜአ ነው። ብሩክ ተስፋ ያቀርበዋል። የሀገር ውስጥ ተቋራጮችና አማካሪዎች የግንባታውን ዘርፍ በበላይነት እንዲረከቡ ለማድረግ ያሉባቸውን ተጨባጭ ችግሮች ለመፍታት የሚያስችል የዳሰሳ ጥናት መካሄዱን የኮንስትራክሽን ሚኒስቴር ገልጿል። ጥናቱም አብዛኞቹ የሰው ኃይል ብቃት ማነስ፣ የመስሪያ መሳሪያዎች፣ የገንዘብ እጥረትና የገበያ ክፍተት እንዳሉባቸው አመላክቷል። ለዚህም የሀገር በቀል ተቋራጮችና አማካሪዎችን ለመደገፍ የሚያስችል ፕሮግራም ተዘጋጅቷል። የአቅም ግንባታ ስልጠና የሰው ኃይል ነው። የኢንስቲቱሽናል ካፓሲቲ ቢልዲንግ ነው። ይህ መሳሪያ ነው። ምንድን ነው የአቅም ክፍተት የገበያ ክፍተት የምለውን ለማየት ጥረት የተደረገ ነው። ፕሮግራሙ በመንግስት የማስፈጸም አቅም በኩል የሚስተዋሉ ክፍተቶችን ይፈታል ተብሎ ይጠበቃል። አቅም ያላቸው ድርጅቶች የገበያ ክፍተት እንዳያጋጥማቸው አንድ ስራ ተቋራጭ የያዘውን ስራ ከሰባ በመቶ በላይ ሲያከናውንና የማጠናቀቂያ ስራ ሲቀረው ብቻ ሌሎች ስራዎችን መወዳደር እንደሚችል በግዥና ንብረት ኤጀንሲ መመሪያ ወጥቷል። ማጠናቀቂያ ስራ ብቻ ሲቀረው አንድ ስራ ተቋራጭ የሚቀጥለውን ፕሮጀክት ሊወዳደር እንደሚችል ሕግ አውጥቷል። በፊት ይሄ ሕግ አልነበረም። አሁን ግን የወሰደውን ፕሮጀክት ወደ ማጠናቀቅ ደረጃ ካልደረሰ የሚቀጥለውን ፕሮጀክት እንዳይወዳደር ሕግ አውጥቷል። ስለዚህ በዛ ሕግ መሰረት አይ ቲንክ እነዚህ አይነት ነገሮች የሚስተካከሉ ይሆናሉ ብዬ አምናለሁ። የሀገር በቀል ተቋራጮችና አማካሪዎችን ለመደገፍ እየተዘጋጀ ያለው ፕሮግራም በመንግስት አቅጣጫ እንዲሰጥበት የቀረበ ሲሆን የሚመጣውን ሀሳብ በማካተት ወደ ትግበራ ይገባል ተብሏል። ለታላቁ የኢትዮጵያ ህዳሴ ግድብ ግንባታ የሚውል የ1.3 ሚሊዮን ብር የቦንድ ግዢ መፈጸሙን የአዲስ አበባ ከተማ ወጣቶችና ስፖርት ቢሮ ገለጸ። በተመሳሳይ ለግድቡ ግንባታ ከሁለት ሚሊዮን ብር በላይ መሰብሰቡን የድሬዳዋ ከተማ አስተዳደር አስታውቋል። በተለያዩ አካባቢዎች ዓለም አቀፍ የሴቶች ቀንና ለታላቁ የኢትዮጵያ ህዳሴ ግድብ ግንባታ የመሰረት ድንጋይ የተጣለበትን ዕለት ምክንያት በማድረግ የተለያዩ ዝግጅቶች ተካሂደዋል። ከተለያዩ አካባቢዎች ያገኘነውን ዘገባ ፋሲካ እያሌው እንደሚከተለው ታቀርበዋለች። የታላቁ የኢትዮጵያ ህዳሴ ግድብ የመሰረት ድንጋይ የተቀመጠበትንና ማርች 8 የሴቶች ቀንም ምክንያት በማድረግ በመላ ሀገሪቱ የተለያዩ የህብረተሰብ ክፍሎች ለታላቁ የህዳሴ ግድብ ግንባታ የቦንድ ግዢ ማከናወናቸውን ቀጥለዋል። የአዲስ አበባ ወጣቶችና ስፖርት ቢሮ የሚገኙ ፌዴሬሽኖች፣ ወጣት አደረጃጀቶችና ማዕከላት ሰሞኑን እየተካሄደ ባለው መርሃ ግብር 13 ሚሊዮን ብር የቦንድ ግዢ ፈጽመዋል። የወጣት የወጣት ማዕከላቶች በከተማችን ባሉት ወደ መቶ ምናምን የሚሆኑ ወጣት ማዕከላቶች ተዋይተውሉ ሁሉ እነሱ ሁሉ ቦንድ ግዢ ፈጽሞ አጠቃላይ በከተማችን ዛሬ ቦንድ ርክክብ የምናደርግበት በቦንድ ሳምንቷ ብቻ 1 ሚሊዮን 377600 ደርሷል። ይህ እናንተ ውጤት ነው። እንኳን ደስ አላችሁ። በተመሳሳይ በድሬዳዋ ከተማ አስተዳደር የ2 ሚሊዮን ብር የቦንድ ግዢ መፈጸሙን የአስተዳደሩ የመንግስት ኮሚኒኬሽን ጉዳዩ ጽሕፈት ቤት በላከልን መረጃ ገልጿል። ሁሉም የህብረተሰብ ክፍል የራሱን አሻራ እንዲኖረው ታሪካዊም ስራ ስለሆነ በዚሁ አጋጣሚ እያደረገ የነበረው መቀጠል እንዳለበትና እስካሁን አስተዋጽኦ ያላደረገ አካልም ካለ በቦንድ ግዢም በስጦታም በአይነትም ድጋፍ ማድረግ ይቻላልና በዚሁ አጋጣሚ ይህን እድል ተጠቅሜ ሁሉም የራሱን ድርሻ እንዲወጣ አደራላለሁ። በአስተዳደሩ ህብረተሰቡ እስካሁን ከ75 ሚሊዮን ብር በላይ የቦንድ ግዢ መፈጸሙን ለማወቅ ተችሏል። በተያያዘ ዜና የዘንድሮ የሴቶች ቀን የሴቶችን ኢኮኖሚያዊ ተሳትፎና ተጠቃሚነት ለማሳደግ የሚያስችሉ መሆኑን የሀረሪ ክልል ምክትል ርዕሰ መስተዳድርና የግብርናና ልማት ቢሮ ኃላፊ አቶ ሀምዛ መሐመድ ገልጸዋል። የክልሉ ሴቶችና መላው ህብረተሰብ በቦንድ ግዢና ለሀገራዊ የቁጠባ ባህል እድገት የበኩሉን አስተዋጽኦ ሊያደርግ ይገባልም ብለዋል። በተመሳሳይ በምዕራብ ሸዋ ዞን የሚገኙ ሴቶች ዓለም አቀፉን የሴቶች ቀን በተለያዩ ዝግጅቶች አክብረዋል። ሴቶች መብታቸውን በመጠቀም ለሀገር እድገት የበኩላቸውን መወጣት እንደሚገባቸውም የበዓሉ ተሳታፊዎች ተናግረዋል። የዞኑ የኦህዴድ ጽህፈት ቤት ኃላፊ አቶ ተክለወልድ በቀለ የሴቶች ሁለንተናዊ ተጠቃሚነት እንዲረጋገጥ የሁሉም ሕብረተሰብ ተሳትፎ ወሳኝ መሆኑን ገልጸዋል።